ጤና ይስጥልን የተወደዳችሁ ክቡራን ተመልካቾቻችን፣ ተጋሞ ቴሌቪዥን ዜና አርባ ሁለት ሚዛን ቀረበናል። ከዜና አርባ ሁለት ጋር ደግሰው በቀለ ነኝ። በዜና አርባ ሁለታችን ብዝነት፣ ስፖርታዊና የውጭ ጉዳዮችን እንመለከታለን። አብራችሁን እንድትቆዩ ከመላው ከስቱዲዮ ባለሙያዎች ጋር በመሆን በጋራ እንጋብዛችኋለን። አቤት ጉዳዮችን በማስቀደም እንጀምራለን። አብራችሁን ቆዩ። በበጋ መስኖ ስንዴ ልማት ስራ የአርሶ አደሩ ምርታማነት እየተሻሻለ መምጣቱን የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ ያድማሱ ገለጹ። ህብረ ብሔራዊ አንድነትን በማጠናከር ዘላቂ ሰላምና ልማትን ማረጋገጥ እንደሚያስፈልግ ተገለጸ። ከውጭም የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከአሜሪካው ጋር በዩክሬን ጉዳይ ከተነጋገሩ በኋላ ምንም ለውጥ እንደሌለ ክሬምሊን አስታወቀ። የሚሉ የዕለቱ ዋና ዋና ጉዳዮቻችን ናቸው። የተወደዳችሁ ክቡራን ተመልካቾቻችን አሁን ደግሞ በጨረፍታ ወደምንመለከታቸው መረጃዎች እንሻገራለን። በድጋሚ አብራችሁን ቆዩ። ለሀገራዊ ምክክር ቀጣይ ስራዎች የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች የሚያደርጉትን አስተዋጽኦ የበለጠ አጠናክረው መቀጠል እንዳለባቸው ዋና ኮሚሽነር ፕሮፌሰር መስፍን አሪያ አስታወቁም። ኮሚሽኑ ምክክር ሂደቱ ለመሸጋገር የሚያስችሉ ወሳኝ የሆኑ ቀሪ ተግባራትን እያከናወነ መሆኑ ተገልጿል። በዚህም የህብረተሰብ ክፍሎችን፣ የሃይማኖትና የሲቪል ማህበረሰብ ድርጅቶች፣ በርካታ ተቋማትና ማህበራት፣ ታዋቂ ሰዎችን፣ የፖለቲካ ፓርቲዎችን እንዲሁም መንግስት በተወካዮቻቸው አማካኝነት ማካተትና ማሳተፍ መቻሉን ገልጸዋል። ኮሚሽኑ በሀገር ውስጥ ብቻ ሳይወሰን ኢትዮጵያውያንና ትውልድ ኢትዮጵያውያን በሂደት እንዲሳተፉ ጥሪ ማድረጉን አንስተዋል። ኮሚሽኑ ጉባኤው የሚመክርባቸውን አጀንዳዎች ይፋ ለማድረግና ጉባኤውን ለመጥራት የመጨረሻ ምዕራፍ ላይ መድረሱን አስታውቀው ለዚህም ዝግጅቶችን እያደረገ እንደሚገኝ አመላክተዋል። ከፍተኛ አመራር አካላት፣ የሃይማኖት ተቋማት ጉባኤና የሲቪል ማህበረሰብ ድርጅቶች የካበተ ልምድ ስላላቸው ቀሪ ስራዎቹ እንዲሳኩ የበኩላቸውን ኃላፊነት እንዲወጡ ጦም ጥሪ አቅርበዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በኢትዮጵያ 63 ሚሊዮን ዜጎች በጤና መድን ሥራ ታቅፈው ሕክምና ያገኙ መሆናቸውን የኢትዮጵያ ጤና መድን አገልግሎት አስታወቀ። የኢትዮጵያ ጤና መድን አገልግሎት ምክትል ዳይሬክተር የአእምሮት አንዱ ዓለም የማህበረሰብ አቀፍ ጤና ተደራሽነትን በወረዳዎች ተደራሽ ለማድረግ በተሰራ ስራ በ207 በጀት ዓመት 1195 ወረዳዎችን በአዲስ ተጠቃሚ ማድረግ ተችሏል ብለዋል። 63 ሚሊዮን እማወራና አባወራዎች በአባልነት አቅፈው አገልግሎቱን እያገኙ መሆኑን ጠቅሰዋል። ከነዚህ ውስጥም ከ13 ሚሊዮን በላይ የሚሆኑት በ2007 በጀት ዓመት በአዲስ የተቀላቀሉ መሆናቸውን አንስተዋል። በበጀት ዓመቱ በአዲስ ከተቀላቀሉት አባላት ውስጥ 43 ሚሊዮን ዜጎች ለጤና ምድን አባልነት የሚከፈለውን መክፈል የማይችሉና በመንግስት የተደጎሙ የሕክምና አገልግሎት በማግኘት ላይ መሆናቸውንም ጠቅሰዋል። መረጃው የኢትዮጵያ ፕሬስ ድርጅት ነው። ክብሯን ተመልካቾቻችን፣ አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎች እንሻገራለን። በድጋሚ ማብራችሁን ቆዩ። በበጋ መስኖ ስንዴ ልማት የአርሶደሩ ምርታማነት የተሻለ መምጣቱን የጋሙ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ገለጹ። የበጋ መስኖ ስንዴ ልማት በጋሞ ልማት ማህበር ተጀምሯል። የአምላክነሽ ሰረፈ ተጨማሪ አላት። የጋሞ ዞን ዋና አስተዳዳሪ እና የጋሞ ልማት ማህበር ስራ አመራር ቦርድ ምክትል ሰብሳቢ ዶክተር ደምሲያ አድማሱና የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ በጋሞ ልማት ማህበር አርባ ምንጭ እርሻ ልማት ተገኝተው የበጋ መስኖ ስንዴ ልማትን አስጀምረዋል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሲያ አድማሱ በዞኑ የስንዴ ልማት ምርት በየጊዜው እየተሻሻለ እንደሚገኝ ገልጸው አርሶ አደሩ የበጋ መስኖ ስንዴን በኩታ ገጠምና በመስኖ በማልማት የተሻለ ውጤት እያገኘ ነው ብለዋል። በመደመር መንግስት ይህን አሁን የስንዴን ታሪክ አድርገናል። ከውጭ ማስገባት ሳይሆን ወደ ውጭ መላክ ታሳቢ ተደርጎ በዛ ልክ ስራዎቹ የተሰሩ በስንዴ አሁን ከጊዜ ወደ ጊዜ አቅማችንም የማልማት አቅማችንም እያደገ የመጣበት አሁን በደረስንበት ደግሞ በኩታ ገጠም እርሻ አርሶ አደሮቻችን፣ በልማት የተሰማሩ ባለሀብቶችም የበጋ ስንዴ ልምድ እየሆነ መጥቷል። በተያዘው የምርት ወቅት ከ1430 ሄክታር በላይ በበጋ መስኖ ስንዴ ለመሸፈን ታቅዶ ወደ ስራ መገባቱንም ዶክተር ደምሴ አመላክተዋል። የተሻለ ምርት ለማግኘት አስፈላጊው ቅድመ ዝግጅት መደረጉንም አስተዳዳሪው ተናግረዋል። እንደ ጋሞ ዞን የሚዘራው ወረዳ አሁን በመሰራት ላይ ነው የሚገኘው። ከዚህም የሚጠበቀው በሄክታር እስከ 34 ኩንታል ለመሰብሰብ ታቅዶ እየተሰራን ያለው አሁን የሚፈለገውን ውጤት እንዴት ማምጣት እንችላለን የምለውን ከአርሶ አደሮቻችን ጋር ባለፉት ሁለት አመታት ሶስት አመታት ኩታ ገጠም እርሻ ተጀምሮ በጣም ውጤታማ እየሆነ የመጣበት ስለዚህ በተመሳሳይ ካላንደር፣ ተመሳሳይ እውቀት፣ ተመሳሳይ ገበያም ጭምር ያለው ስለሆነ በዚህ ውጤት ይመዘገባል ብለን እንጠብቃለን። የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ በከተማ አስተዳደሩ መቶ ሄክታር መሬት በበጋ መስኖ ስንዴ ለማልማት መታቀዱን ገልጸው ከእቅዶ በላይ ማሳካት ተችሏል ብለዋል። ምርታማነትን ለማሻሻል የተለያዩ ቴክኖሎጂዎች የግብዓት አቅርቦት፣ እንዲሁም የገበያ ትስስር ትኩረት ተሰጥቶበታል ብለዋል። ከክልል እንደ ኮታ የተሰጠን እቅድ እንደ ከተማ መቶ ሄክታር ነው። ዛሬ ዚህ የምንገኘው የጋሞ ልማት ማህበር እርሻ ማሳ ላይ እንገኛለን። አምሳ ሄክታር የሚሸፍን ነው። ዛሬ እንግዲህ ያስጀመር ነው በጋ ስንዴ። ሌሎች ደግሞ በባለፈው ሳምንት ያስጀመር ናቸው። በግል ኢንቨስትመንት የተሰማሩ አርሶ አደሮቻችን ኦረዲ ከጀመሩት ጋር ከቅድ በላይ እንግዲህ ይሆናል። በዚህ ሂደት ውስጥ እንደ መንግስት የገበያ ትስስሩ ኢንፑቶች ላይ የሚሰሩ ስራዎች፣ ቴክኖሎጂዎች ላይ የሚሰሩ ስራዎች፣ የኩታ ገጠም ላይ እንግዲህ አርሶ አደራችን ብዙ ሂደት ውስጥ ገብቷል። ስለዚህ ያን እንደ መንግስት የሚጠበቅብን ነገር እንግዲህ በየጊዜው እየተቀናጀን እየሰራን ውጤት ለማስመዘገብ እንግዲህ እየሰራን እንገኛለን። በአርባ ምንጭ ከተማ ግብርና መምሪያ ኃላፊ አቶ መተኪያ አበበ በበኩላቸው በከተማው ያሉትን የውሃ አማራጮች በመጠቀም ምርታማነትን ለማሳደግ ትኩረት ተሰጥቶ እየተሰራ እንደሚገኝ ተናግረዋል። በ2018 የበጋ መስኖ ስንዴ ኦልሬዲ ወደ መቶ ሄክታር ነው እንደ ከተማ እቅድ የያዝ ነው አብዛኛው በከተማ ውስጥ ስንመለከት ደግሞ የከተማ መሬቶቻችን በቋሚ ሰብል በሙዝ ና በማንጎ በአቡጋዶ የተያዙ ናቸው። ና ያሉን መሬቶቻችንን በሚገባ ሟጠን በዚህ በጋ መስኖ ስንዴን ለመጠቀም አጽነት ሰጥተን እየሰራን እንገኛለን። በጋሞ ልማት ማህበር የአርባ ምንጭ እርሻ ልማት ስራ አስኪያጅ አቶ ሰለሞን ዋሽሮ በበኩላቸው በእርሻ ልማቱ አምስተኛ ዙር የስንዴ ልማት እየተካሄደ እንደሆነ ገልጸዋል። ባለፉት አራት የምርት ዘመኖች ልምድና ተሞክሮዎች እንደተቀመረበት ጠቁመው በተያዘው የምርት ወቅት በሄክታር 35 ኩንታል ምርት ለመሰብሰብ መታቀዱንም ተናግረዋል። ከ2014 ጀምሮ እስካሁን ድረስ በተደራጀ መንገድ ስንደን የቅዳችን አካል አርገን እየሰራን መተናል ስለዚህ እኛ ያገኝ ነው ተሞክሮ በዚህ ላይ ክላስተር ማድረግ ጀምረናል በተለይ በጋ ሲንዴ ብቻውን ሳይሆን አሁን ዚህ እንደሚታዩት አጠገብ ላይ ሽንኩርት አለ ሞዝ አለ ሰልጥ አለ ስለዚህ በጋ ላይ መስኖ አጠቃቅማችን በጣም ኢፌክቲቭ ለማድረግ ክላስተር በማድረግ በዚህ ወደ 5ሳ ሄክታር አካባቢ ዚ ያዘጋጅተናል የምጠበቀው ከ30 እስከ 35 ኩንታል እናገኛለን ብለን ነው ህብረ ብሔራዊ አንድነትን በማጠናከር ዘላቂ ሰላምና ልማትን ማረጋገጥ እንደሚያስፈልግ ተገለጸ። ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በአርባ ምንጭ ዩኒቨርሲቲ ተከብሯል። ንጋቷይሳቅ አይሳቅ ተጨማሪያል ህብረ ብሔራዊ አንድነትን በማጠናከር ዘላቂ ሰላም እና ልማትን ማረጋገጥ እንደሚያስፈልግ ተገለጸም። ሃያኛው የብሔር ብሔረሰቦች ሰቦች ቀን በአርባ ምንጭ ዩኒቨርሲቲ ተከብሯል። የዩኒቨርሲቲው ፕሬዚዳንት ዶክተር ኢንጂነር አብደላ ከማል እንዳሉት በዓሉ ህብረ ብሔራዊ አንድነትና ወንድማማችነትን ያጠናክራል ብለዋል። በመተባበርና በመቻቻል በሰላም አብሮ የመኖር እሴቶቻችንን በመገንባት ዘላቂ ሰላምና ልማትን ማረጋገጥ ይገባል ስሉ ተናግረዋል። ሀገራችን ኢትዮጵያ ውስጥ ይህንን ያለንን ልዩነት እንደ ውበት ይዘን በመገፋፋት ወይንም በመጠላላት ሳይሆን ያለንን ልዩነታችንን የሁላችንም ማድመቂያ እንደሆነ በማሰብ ሁላችንም ተከባብረን ተዋደን የምንኖርበት በዛም ልክ ደግሞ ሀገራችንን የምንገነባበት መሆኑን ማህበረሰባችንን በደንብ እንዲያቅ በማህበረሰባችን ዘንድ ወይንም በተማሪዎቻችን ዘንድ ደግሞ ያው እንደምናውቀው የኢትዮጵያ ዩኒቨርሲቲ ማለት ትንሿ ኢትዮጵያ ናት። ከተለያዩ የኢትዮጵያ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያሉ ማህበረሰቦች ወይንም ተማሪዎች መጥተው የሚገኙበት ቦታ ነው። ይህንን የብሔር ብሔረሰቦችን ቀን ደግሞ ለተማሪዎቻችን ግንዛቤ መፍጠር መቻል ማለት ይህንን ትንሿን ኢትዮጵያ የበለጠ አጠናክሮ ማስኬድ ማለት ነውና በተለይ አንድነትን የምናጠናክርበት በዓል ስለሆነ ተማሪዎችን በርከታ አድርገን አስገብተን ይህንን የበዓል በጋር ያከበር ነው ማለት። የሀገር ሽማግሌ የሆኑት አቶ ሳዲቃ ስሜ በዓሉ ህዳሴ ግድባችንን ጨምሮ በርካታ የልማት ስራዎቻችንን ያከናወንበት አመት ላይ የሚከበር መሆኑ ልዩ ያደርገዋል ብለዋል። አክለውም ብሔረሰቦች በአንድነት ባህላዊ እሴቶቻቸውን የሚያቀርቡበትና የኢትዮጵያ ብዝሃ ባህሎች ደምቀው የሚታዩበት እንደሆነ ጠቅሰዋል። አንድ ኢትዮጵያን ወደ ድል ማማ ለማውጣት ወደ እድገት ማማ ለማውጣት እውቀታችንን፣ ገንዘባችንን፣ ባህላችንን፣ ሃይማኖታችንን በሙሉ ተጠቅመን ለኢትዮጵያ እንስራ። እዚህ ያላችሁ ወጣቶች ትልቅ አደራ አለባችሁ። እናንተ ናችሁ ይችን ሀገር የምትገነቧት። እኛ እንደ አባት ይችን ሀገር ለእናንተ ጥለን ነው የምናልፈው። ብትጠፋ በእጃችሁ ላይ የምትወርቅ ይች ሀገር በእጃችሁ ላይ የምትወርቅ ናት። ካነሳችኋት ከተንከባከባችኋት ለጋራ ኢትዮጵያ ከሰራችሁ ኢትዮጵያ ደግሞ የምትለማውም የምታድገውም በእናንተ እጅ ላይ ነው። ሁሉም ብሔሮች ለጋራ ብልጽግና ጠንክረው እንዲሰሩ ጥሪያቸውን አቅርበዋል። የዛሬው ስብስባችን፣ የዛሬው ግንኙነታችን፣ አያያኛው የብሔረሰቦች ቀን በዓል አከባበራችን ብሔረሰባዊ እውቅናን ያገኘንበትን ቀን ብቻ ስንገናኝ ዘፍነን የምንገናኝበት ሳይሆን እስካሁን ያገኘናቸውን ድሎቻችንን የምናደንቅበት እስካሁን ያጠፋናቸውን መጥፎ ነገሮችን መለስ ብለን የምንወቅስበት የምንተራረምበት አባይን ድል አድርገን እንደገነባል ሁሉ ነገ ደግሞ የባህር በር ባለቤቶች ሆነን ሳንሸማቀቅ ታስረን ሳንቀመጥ በነፃ መቶ ሰላሳ ሚሊዮን ህዝብ ይዘን ነፃነት ያለው ህዝባዊ እንቅስቃሴ ማድረግ የምንችልበት የባህር በር ባለቤት እንድንሆን የእኛን ትብብር፣ የእኛን አንድነት፣ የእኛን ድጋፍ ይጠይቃልና እግዚአብሔር የዛ ሰው ያድርገን። መድረኩ የዩኒቨርሲቲው ማህበረሰብ፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና ጥሪ የተደረገላቸው እንግዶች ተገኝተዋል። ዴሞክራሲያዊ መግባባት ለብሔራዊ አንድነት የበዓሉ መሪ ቃል ነው። እያንዳንዱ ተቋምና ዘርፍ የሰው ሰራሽ አስተውሎትን አጠቃቀምን የውጤትና የግብ መለኪያ በማድረግ ሊሰራ እንደሚገባ ጠቅላይ ሚኒስትር ዶክተር አብይ አህመድ አስገነዘቡ። ስራ አክሳሌ ተጨማሪ አለው። በመደመር መንግስት እይታ የዘርፎች ይመርታ ጠቅላይ ሚኒስትር ዶክተር አብይ አህመድ ለብልጽግና ፓርቲ ከፍተኛ አመራሮች የማጠቃለያ ስልጠና በሰጡበት ወቅት ካነሷቸው ሀሳቦች መካከል አንዱ የዲጂታል ዘርፉን እየተመለከተ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ዲጂታል ዘርፉን አስተሳሳሪ አቅም መሆኑን ገልጸው መንግስት የዲጂታል መታወቂያ፣ ሞባይል ባንኪንግና ዘመናዊ የክፍያ ዘዴዎችን የማስፋት ስራ እያከናወነ መሆኑን አመልክተዋል። የሰው ሰራሽ አስተውሎትና ኳንተም ሳይንስ የሰው ልጆች አኗኗር፣ ሥራና እሳቤ እየቀየሩ እንደሚገኙም ገልጸዋል። ቴክኖሎጂን መቀበል አለብን ያሉት ጠቅላይ ሚኒስትሩ ሰው ሰራሽ አስተውሎት የኃይልን፣ የምርትና የተሳትፎ ሕግጋትን እንደገና እየጻፈ እንደሚገኝ አስረድተዋል። ፋይዳ ፓስፖርት፣ መሶብ፣ ሞባይል ባንኪንግ፣ ዘመናዊ የክፍያ ዘዴ፣ የጉምሩክና ገቢዎች ዲጂታል አገልግሎት እንዲሁም የተቀናጀ የፋይናንስ አስተዳደር መረጃ ሥርዓት በሀገር ውስጥ አቅም እየጎለበተና እያደገ መሄድ እንዳለበትም አስገንዝበዋል። የተለያዩ ዘርፎች ምን ያህል ሰው ሠራሽ አስተውሎትን ተጠቅመዋል ብለን ከአሁኑ መለካት ካልጀመርን ዘመን መዋጀትን ብንፈልግ አንደርስበትም ነው ያሉት ጠቅላይ ሚኒስትሩ ለሁሉም ሥራ ቴክኖሎጂን መጠቀም እንደሚያስፈልግ ጠቁመው የተሟላ ብልጽግናን ለማረጋገጥ የተለያዩ ቴክኖሎጂዎች ጋር ማስተሳሰር ግድ እንደሚል አስገንዝበዋል። ጠቅላይ ሚኒስትሩ የአንድ ግቦች በሚል ባነሱት ሀሳብ እያንዳንዱ ከተማ የአንድ መሶብ አገልግሎት መክፈት እንዳለበትም አንስተዋል። በአንድ መቶ ፐርሰንት ግቦች ውስጥም የፋይዳ መታወቂያ ሙሉ በሙሉ ለኢትዮጵያ መዳረስ እንዳለበት ገልጸው ለዚህ በሁሉም የአስተዳደር መዋቅሮች አበክሮ መስራት እንደሚገባ አስገንዝበዋል። የአምስት ሚሊዮን ኮደርስ ኢኒሽቲቭ በጣም ወሳኝ ስራ መሆኑን ጠቁመው ኢኒሽቲቭ መቶ ፐርሰንት መሳካት አለበት ብለዋል። እያንዳንዱ ተቋምና ዘርፍ የሰው ሰራሽ አስተውሎትን ምን ያህል ተጠቀምኩኝ በሚል ግብ ማስቀመጥ እንደሚኖርበትም ነው ጠቅላይ ሚኒስትሩ የገለጹት። የሰው ሰራሽ አስተውሎት አጠቃቀም ካላደገ የሚታሰበውን ትራንስፎርሜሽንና ትስስር ማምጣት እንደማይቻልም አመልክተዋል። በፈጠራና ፍጥነት ጥራትንና ብዛትን እውን ለማድረግ መትጋት የመደመር መንግስት ቁልፍ ሥራ ነው ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። በዘንድሮ የበጋ መስኖ ልማት ከ38 ሚሊዮን ኩንታል በላይ ምርትን ለመሰብሰብ ታቅዶ የተሰራ እንደሚገኝ የደቡብ ኢትዮጵያ ክልል ግብርና ቢሮ አስታወቀም። እስካሁን 74811 ሄክታር መሬት በዘር መሸፈኑ ተጠቁሟል። ዘገባው የክልሉ ግብርና ቢሮ ነው። ንጋቷ ይስሐቅ እንደሚከተለው ታቀርበዋለች። የደቡብ ኢትዮጵያ ክልላዊ መንግስት ግብርና ቢሮ ምክትል ኃላፊና የእርሻ ልማት ዘርፍ ኃላፊ አቶ አድማስ ዋወቀ በምርት ዘመኑ የመስኖ ልማት መርሃ ግብር በአንደኛ ዙር 147843 ሄክታር መሬት በማልማት 36 ሚሊዮን 129749 ኩንታል ምርት ለመሰብሰብ ታቅዷል ብለዋል። በተመሳሳይ ሁለተኛ ዙር 7969 ሄክታር መሬት በማልማት 1934340 ኩንታል በድምሩ ከ38 ሚሊዮን 640 ኩንታል በላይ ምርት ለመሰብሰብ እንደተሰራ አመላክተዋል። ከበጋ መስኖ ስንዴ ልማት አንጻርም በተሟላ ፓኬጅ በአርሶና ክፍለ አርብቶ አደሮች ተሳትፎ 4482 ሄክታር መሬት በመሸፈን 158492 ኩንታል ምርት ለማምረት ግብ ተጥሎ እየተሰራ መሆኑን አቶ አድማሱ ተናግረዋል። የማሳ ዝግጅትን አስመልክቶም በአንደኛ ዙር በእቅድ የተቀመጠውን ግብ ለማሳካት እስካሁን 172። 17 ሄክታር ምረት የማሳ ዝግጅት ተከናውኖም 74811 ሄክታር ማሳ በዘር መሸፈኑን ገልጸዋል። በኩታ ገጠም አሰራረስ ዘዴ በሆልቲ ካርቸር ሰብሎች 1197 ሄክታር መሬት በማልማት ከ6 ሚሊዮን 405 ሺህ ኩንታል በላይ ምርት ለማምረት አቅደናል ያሉት ኃላፊው እስካሁን 11167 ሄክታር መሬት ታርሶ 10026 ሄክታር መሬት በዘር መሸፈኑን አመላክተዋል። ከአነስተኛ አርሶ አደሮች የእርሻ እንቅስቃሴ ጎን ለጎን የግሉን ባለሀብት ተሳትፎና ተጠቃሚነት ለማረጋገጥ እየሰራ ሲሆን በአጠቃላይ የተለያዩ የውሃ አማራጮችን በመጠቀም 61955 ሄክታር መሬት በማልማት ከ9.3 ሚሊዮን ኩንታል በላይ ምርት ለማምረት ግብ መጣሉን የገለጹት አቶ አድማሱ እስካሁን ባለው 22902 ሄክታር መሬት በዘር መሸፈኑን ማስረዳታቸውን ዘግበዋል። በሰናምግባር እየታነጸ ትውልድን በመፍጠር የሀገርን እድገት ማስቀጠል እንደሚገባ ተመለከተም። ዓለም አቀፍ የጸረ ሙስና ቀን ዞናዊ ማጠቃለያ መርሃ ግብር በአርባ ምንጭ ከተማ ተከብሯል። ዘገባው የባልደረባችን የሮማን ኦልኬ ነው። አብራማዶ ተጨማሪ አለው። የደቡብ ኢትዮጵያ ክልል ስነ ምግባርና ጸረ ሙስና ኮሚሽን ዘርፍ አስተባባሪ ሻለቃ በላይ ብርሃኑ በስነ ምግባር የታነጸ የሀገር ተቆርቋሪ ዜጋ የመፍጠሩ ተግባር መጠናከር እንደሚገባ አስታውቋል። በስነ ምግባር የታነጸና ሙስናን የሚጸየፍ ትውልድ ለመፍጠር ቤተሰብ ቀዳሚውን ቦታ ሲይዝ የትምህርት ቤቶችና የሃይማኖት ተቋማትን ሚና ከፍተኛ መሆኑን ገልጸዋል። ጋሞ ዞን አጠቃላይ ባሉ ማዕቅሮች በሙሉ ሰፊ ውይይት አድርጓል። ሰፊ በየዘርፉ አድርጎ ከክልሉ በወረደው በዓለም አቀፍ ደረጃ ለ22ኛ ጊዜ በኢትዮጵያ ለ21ኛ ጊዜ በክልላችን ለሶስተኛ ጊዜ የተደረገውን ውይይት ሰነድ መነሻ አድርገው ትውልድን በስነ ምግባር ተቋምን በአሰራር እንገነባለን የሚል ጥልቅ ሁለት ነገሮቹ ጥልቅ ሀሳብ ይዟል። በዚህ ጥልቅ ሀሳብ ውስጥ አንደኛው ትውልድ ከታች ጀምሮ ስነ ምግባር ላይ የታነጸ መሆን አለበት፣ ስነ ምግባር የተመሰገነ መሆን አለበት። ለዛ የተመሰገነ ለመሆን ደግሞ ማስተማር ያስፈልጋል። መጥፎ ነገሮችን የሚጸየፍ ትውልድ ለመፍጠር ዋናው ትኩረት ተማሪን በስነ ምግባር መገንባት አለበት ተብሎ በክልላችን ቋሚ አቋም ይዞ በየትምህርት ቤቱ ክበባት ተቋቁሞ እየተሰራ ነው ያለውና በወረዳ፣ በከተማ አስተዳደር፣ በዞን ማዕከል አጠቃላይ በየዘርፉ ውይይት የተደረገውን አጠቃላይ በዚህ መሪ ቃል ላይ ውይይት የተደረገውን ለማጠቃለል ማለት ነው። እዚህ ቦታ ላይ ተገኝተን ሰፊው ውይይት አሁን እየተደረገ ነው። የጋሞ ዞን ፋይናንስ መምሪያ ኃላፊ አቶ ያርሳ ያሜም ትውልዱን በስነ ምግባር ማነጽና ተቋምን በአሰራር ማጎልበት ብልሹ አሰራሮችን ለመከላከል የጎላ አስተዋጽኦ እንደሚያበረክት አስገንዝበዋል። ሙስናንና ብልሹ አሰራሮችን ለማስወገድ የመንግስት አገልግሎት አሰጣጥን በዲጂታል ቴክኖሎጂ በማዘመን ቀልጣፋና ፍትሐዊ አሰራርን ማጠናከር እንደሚገባም ገልጸዋል። ትሁት፣ ቀልጣፋና ውጤታማ የህዝብ አገልጋይ የማፍራቱ ተግባር ትኩረት እንደሚፈልግም ተናግረዋል። የአደረጃጀትና የአሰራር ስርዓትን በማሻሻል ተጠያቂነትን ለማስፈን የርምት እርምጃዎችን መውሰድ እንደሚያስፈልግም አስረድተዋል። በስነ ምግባር የታነጸ ትውልድ ባልተገነባበት ቦታ ላይ ብልሹ አሰራርን መታገል፣ ብልሹ አሰራርን መከላከል እና ብልሹ አሰራርን መቀነስ አይቻልም። የስነ ምግባር ጉዳይ ደግሞ ስናነሳ ዛሬ እንደውም ከተቀመጠንበት ቦታ ብድግ ብለን ይህን ችግር ኦቨርናይት እንፈታለን ተብሎ አይታሰብም። የትውልድ ግንባታ ከፍተኛ የሆነ ጥረት ይፈልጋል። እሱ ነው ሁለተኛው። ይህ ፍትሐዊ አሰራር በሮች የተከፈቱ ብልሹ አሰራር በሮች የተከፈቱ በተቃራኒው ደግሞ ፍትሐዊነትን የሚያሰፍኑ አሰራሮች እየተዳከሙ ይመጣሉ። ሶ ይህንን ችግር ማይከል አድርጎ መያየት መታረም ያለበትን ጉዳይ እያረሙ መሄት ይፈልጋል ማለት ነው። በጋሞ ዞን አስተዳደር የስነ ምግባር አውታሮች ትብብር የተዘጋጀም የመዋያ ሰነድ ቀርበው ውይይት የተደረገ ሲሆን በመድረኩ ተሳታፊዎች አስተያየትና ጥያቄ ቀርቦ ማጠቃለያ ሀሳብ በመስጠት ተጠናቋል። በአለም አቀፍ ደረጃ ላይ ሀያ ሁለተኛ ጊዜም በሀገራችን ለሀያ አንደኛ ጊዜ የተከበረው የጸረ ሙስና ቀን በጋሞ ዞን ለሶስተኛ ጊዜም በስነ ምግባር አውታሮች የትብብርና ቅንጅት ፎረም ተከብሯል። የተገልጋይ እርካታን ለማሳደግ በስነ ምግባር የተላበሰ አገልግሎት መስጠት ትኩረት ሊሰጠው እንደሚገባ ተገለጸ። የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ ዓለም አቀፉን የጸረ ሙስና ቀን በአርባ ምንጭ ከተማ አክብሯል። የአምላክነሽ ተራፈ

የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ ትውልድን በስነ ምግባር፣ ተቋምን በአሰራር በሚል መሪ ሀሳብ የጸረ ሙስና ቀንን በአርባ ምንጭ ከተማ አክብሯል። የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳደር አማካሪ ጽህፈት ቤት ኃላፊ አቶ ማሄ ቦዳ በወቅቱ ባስተላለፉት መልእክት በስነ ምግባር ማገልገል የተገልጋይን እርካታ ለማሳደግ ሚናው የጎላ ነው። ሀገራት የሚፈተኑበት ዋነኛ ችግር ሙስና መሆኑን አስታውሰው ይህንን ለማረም ልጆችን በስነ ምግባር ማነጽ እንደሚገባም ገልጸዋል። የመንግስትን ሀብት ከብክነት ለመከላ። መካከል በመስሪያ ቤቶች የሚያገለግሉ ኃላፊዎችና ባለሙያዎች በተሰማሩበት መስክ ከጊዜ አጠቃቀም ጀምሮ ታማኝ ሊሆኑ እንደሚገባም ተናግረዋል። የጸረ ሙስና ቀን የምናከብበት ዋናው አላማ መንግስታዊ አሰራሮች አሰራር ስርዓት ተከትሎ እንዲፈጸሙና የመንግስትና የህዝብ ሀብት ከብክነት ለማትረፍ ያለን ውስን ሀብት አጠቃላይ ለሀገሪቱ እድገት ለአካባቢ ልማት ክልሉ ልማት ማዋል እንዳለብንና ለዚህም ሰራተኛው እያንዳንዱ ተግባር በሚያከናውንበት ጊዜ በዚህ አግባብ መፈጸም እንድንችል ለመገምገም የተዘጋጀ መድረክ ነው። ዋናው ሀብት ጊዜ ነው። ጊዜን በአግባቡ ከመጠቀምም የመንግስት ሀብትን ለስራ በአግባቡ የማዋል ጉዳይ ከተቋሙ ኃላፊዎች ጀምሮ አጠቃላይ ፈጻሚ ሰራተኞችን የሚመለከት ነው። በስራና ክህሎት ቢሮ በተለይም በስራ አጥልየታ ላይ የሚነሱ የአሰራር ክፍተቶችን በኃላፊነትና ተጠያቂነት እንደሚሰራ ገልጸዋል። ቀኑን ከማክበር በዘለለ በሕግና ስርዓት ተግባርን በመፈጸም በተያዘው ዓመት በተቋሙ ሙስናን ዜሮ ለማድረስ ትኩረት እንደተሰጠም አቶ ማሄ ተናግረዋል። ቢሮችን አሁን በአዲስ መልክ የተደራጀ በጣም ትልቅ ቢሮ ነው። በክልል ውስጥ ያሉ ሁሉም ቴክኒክና ሙያ ኮሌጆች ሁሉ ከኛ ስር የሚገኙ ስለሆነ ከፍተኛ የህዝብ ሀብት የሚንቀሳቀስበት አካባቢ ነው። ክልሉ ያለው ገንዘብ ወይም ሀብት በጣም ውስን ነው። ይህ ውስን ሀብት አጠቃላይ ለክልላዊ ልማት ስራዎች በቁጠባና አሰራርን ተከትሎ መዋል እንዳለበት እንደ ሀገርም አንዱ ግብ ተደርጎ የተያዘው በዚህ አመት ሌብነትን ዜሮ ማድረግ ነው። የትኛውም የህዝብ ሀብት ለግለሰቦች ጥቅም እንዳይውል፣ የትኛውም የህዝብ ሀብት ለግለሰቦች መክበሪያ እንዳይሆን ለማድረግ አገራዊ አቋም የተያዘበት ጊዜ ስለሆነ የስራና ኪሎት ቢሮ አመራርና ሰራተኞችም ስራ እድል ፈጠራ ለዜጎች ለማፍጠር በሚደረገው እንቅስቃሴ ውስጥ የኪሎት ማሰልጠኛ ተቋማት አካባቢ ምዘናን ለማካሄድ በሚካሄድበት ጊዜ የሚሰሙ ብልሹ አሰራር ጉዳዮች ስላሉ ከምንጩ አድርቀን መምራት የምንችልበት እድል ለማስፋት ነው። በቢሮ የስነ ምግባርና ጸረ ሙስና ዳይሬክተር ወይዘሮ ስመኝ አይዛ የተቋማት አገልግሎት አሰጣጥን ለማሻሻል ብልሹ አሰራርን ለመከላከል ያተኮረ ሰነድ አቅርበዋል። የአገልግሎት አሰጣጥን ማዘመን፣ ብልሹ አሰራርን ለመከላከል ፈጣንና ቀልጣፋ አገልግሎትን በመስጠት የተገልጋይ እርካታን ለማሻሻል እንደሚያገዝ ዳይሬክተሯ ተናግረዋል። አቅዶ መስራትና እቅዶችን መገምገም፣ ግልጽ የአሰራር ሂደቶችን መዘርጋት፣ የመረጃ ተደራሽነትን ማስፋትና ተጠያቂነትን ማስፈን ሙስናን ለመከላከል ያገዛልን ብለዋል። ሙስናን መከላከል የሁሉም ኃላፊነት ነው ያሉት የተቋሙ ኃላፊዎችና ባለሙያዎች ናቸው። ሙስናን ለመከላከል የተሰጠው ትኩረት የሚበረታታ እንደሆነ ገልጸው ኃላፊነታቸውን እንደሚወጡም ተናግረዋል። የጸረ ሙስና ቀን በዓለም አቀፍ ደረጃ ለሀያ ሁለተኛ ጊዜ በሀገራችን ለሀያ አንደኛ ጊዜ እንዲሁም በደቡብ ኢትዮጵያ ክልል ለሶስተኛ ጊዜ እየተከበረ ይገኛል። ክቡራን ተመልካቾቻችን አሁን ደግሞ ከውጭ ምንጮች ላገኘናቸው መረጃዎችን እንሻገራለን። የሩሲያው ፕሬዝዳንት ቪላዲሚር ፑቲን ከአሜሪካ ጋር በዩክሬን ጉዳይ ከተነጋገሩ በኋላ ምንም ለውጥ እንደሌለ ክሬምሊን አስታወቀም። ስራ ክሳሌ ዝርዝር አለው። የሩሲያው ፕሬዝዳንት ቪላዲሚር ፑቲንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ ተደራዳሪ ለአምስት ሰዓታት ያህል የቆየ ውይይት ካደረጉ በኋላ በዩክሬን የሰላም ስምምነት ላይ ምንም አይነት ለውጥ ማምጣት አለመቻሉ ተገልጿል። የክሬምሊን ቃል አቀባይ የሞስኮው ስብሰባ ገንቢ ቢሆንም የእቅዱ ክፍሎች ለሩሲያ ተቀባይነት የላቸውም ብሏል። የትራምፕ ልዩ መልእክተኛ ስቲቭ ዋትኮፍ እና የትራምፕ አማች ያሬድ ኩሽነር ፑቲን ጋር የተገናኙት ጦርነቱን ለማስቆም ያስችላል የተባለ ለሳምንታት የቆየ ጠንካራ ዲፕሎማሲያዊ ውይይት ከተደረገ በኋላ ነው። የአሜሪካ ልዑካን ቡድን ሞስኮን ለቆ ከወጣ በኋላ እየሰጠው አስተያየት የለም። ቀደም ብሎ ማክሰኞ እለት ፑቲን በኪየቭ እና በአውሮፓ የሚደገፈው አሜሪካ ያቀረበችው የሰላም ረቂቅ እቅድ ላይ የተደረገ ለውጥ ተቀባይነት እንደሌለው ገልጸዋል። አክለውም አውሮፓ ወደ ጦርነት መግባት ከፈለገችና ከጀመረች አሁን ዝግጁነን ሲሉ አስጠንቅቀው ነበር። ዩክሬንና አጋሮቿ ዋይት ሃውስ የሰላም እቅዱ ላይ ማሻሻያ እንዲደረግ ግፊት ሲያደርጉ ነበር። ክሬምሊን የሰላም ስምምነቱ ላይ ማሻሻያ ከመደረጉ በፊት በሩሲያ ወገን እቅዱ ተቀባይነት እንዳለው አስታውቆ ነበር። በኅዳር ወር ላይ ለመገናኛ ብዙኃን ሾልኮ የወጣው የሰላም እቅድ ለሩሲያ ያደላ እንደሆነ በሰፊው ከተነገረ በኋላ በቅርብ ሳምንታት ውስጥ ብዙ ለውጦች ተደርገውበታል። ከሞስኮ ስብሰባ በኋላ ስለ ምክረ ሐሳቡ የተጠየቁት የፑቲን ከፍተኛ ረዳት ዩሪ ኡሻኮቭ ክሬምሊን በአንዳንድ ነጥቦች ተስማምቷል፣ ነገር ግን አንዳንድ ነገሮች ላይ ያለንን ልዩነት አቅርበናል ብለዋል። አክለውም እስካሁን የሚያመቻምች የስምምነት አካል ይዘን አልመጣንም፣ ብዙ ስራ ይጠበቃል ብለዋል። ልኬቭ የደህንነት ዋስትና መስጠትና ውጊያ በሚካሄድባቸው በርካታ የዩክሬን ምስራቃዊ ክልሎች የሚደረግ ቁጥጥርን ጨምሮ ሩሲያና ዩክሬን አሁንም በጥልቀት የሚቃረኑባቸው አንዳንድ ጉዳዮች አልተፈቱም ተብሏል። የሞስኮና የዩክሬን አጋሮች በሰላም እቅዱ ላይ የተለያየ አቋም ነው ያላቸው። ዋይት ሀውስ አንጻራዊ ተስፋ አለው ቢልም የአውሮፓ መሪዎች ግን ከአራት ዓመታት በኋላም የሁለቱን አገራት ጦርነት የሚያስቆም የሰላም ስምምነት ስለመደረሱ ጥርጣሬ አላቸው ቢቢሲ እንደዘገበው። የተወደዳችሁ ክቡራን ተመልካቾቻችን የሳቱን ዜና ከማብቃታችን አስቀድመን አበይት ጉዳዮችን በድጋሚ እናስታውሳችሁ። በበጋ መስኖ ስንዴ ልማት ያልተወደሩ ምርታማነት የተሻለ መምጣቱን የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ ያድማሱ ገለጹ። ህብረ ብሔራዊ አንድነትን በማጠናከር ዘላቂ ሰላምና ልማትን ማረጋገጥ እንደሚያስፈልግ ተገለጸ። ከውጪም የሩሲያ ፕሬዚዳንት ቭላድሚር ፑቲን ከአሜሪካ ጋር በዩክሬን ጉዳይ ከተነጋገሩ በኋላ ምንም ለውጥ እንደሌለ ክሬምሊን አስታወቀ። የሚሉ የዕለቱ ዋና ዋና ጉዳዮቻችን ነበሩ። ክብራን ተመልካቾቻችን የሳቱን ዜና በዚህ ቋጨን። ቅሪ ብዝነትና ስፖርታዊ ውዳዎች ይቀጥላሉ በኩል